አንድ ሰዓት ሁለት ሰዓት በእግሯ ብትሄድ ያልሽው እህቴ ማለት ነው። አይበዛም አይበዛባትም? ለዚች ለልጅ የሁለት ሰዓት በእግር መንገድ በስዑዲ አረቢያ ሙቀት አይበዛባትም? ይበዛባታል። በየቀኑ ሃያ ደቂቃ ራሱ ብትሄድ ጥሩ ነበረ፣ ግን አትሄድም ችግሩ አትሄድም። እና እኛ የምንችለውን ይዘናል። እንግዲህ የእንቅልፍ ሰዓታችን ታከረብቷል። የምትተኛው ከአሱር እስከ ሰዓት ሂደህ አሸር ድረስ ሆኗል። ዋና መዋኘት አሁን ተምታታ ማለት ነው። እና እኔ ደግሞ ተስፋ አልቆርጥም ብያቸው የለም። ይኸው ጧት ጧት ወክ እናደርጋለን ማለት ነው። ይሄ ለእሷም ለእኔም በጣም ጥሩ ነው፣ ግን ሁልጊዜ አትልም እሷን፣ ቢ ትላለች እምቢ ትላለች። እንደዚህ እንደዚህ እንደዚህ እንደዚህ አስተያየት ትሉኛላችሁ አይደል፣ እኔ እስቃለሁ። ወላሂ ለምን እንደምስቅ ታውቃላችሁ? እኔ ማታ ቢ ስትል ጧት የዋናው ሰዓት ሲያልፍ የወኩ በቃ፣ በምችለው ሞክራለሁ። በምንም ነገር ግን አንድና አንድ እናንተ ያልተረዳችሁ ነገር የአህላም ውፍረት በምግብ ይመስላችኋል። በተለይ ወንዶች፣ ሴቶች የሚወፍሩት በልተው ነው የሚመስሏቸው። ያለው የምግብ ጉዳይ አይደለም፣ የቆንጆዋ ውፍረት። በነገራችን ላይ የኔ ውድ ልጅ ስፔሲፊካ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው። እያ ምና አቅም ይኑራቸው። አቅም ሰላም አሌይኩም። ሰባህል ከይር እኛ ሰባህል ከይር የምንለው ከጧቱ ስድስት ተኩል ላይ ይወጣ ነው። እንቅልፍ የለም የኔና ያህላም እንቅልፍ ተለያይቷል እንደምታውት ማለት ነው። እስኪ ቁርስ የሚዛብ የጃቶ ጥጭ አለው ትንሽ ብትንቀሳቀስ እሷ ቀረብ ያለው ወደ ሱፐር ማርኬት እንድትሄድ ታልህናና እኔ በእግሯ እንድትሄድ ነው የምፈልገው። ትንሽ ተይ ተይ ተይ ያለ ማማ ለምን ትንሽ መንቀሳቀስ አለባት እና ነይዛጋ ሂደን ኬክ እንግዛ። ይያዝ ነው የወጣችው፣ እንደሚተዋትለው ሞልቀቅ ሞልቀቅ ትላለች ማለት ነው። እዚህም ጋር ፈጢራ አለ፣ አስር ቤት አለ፣ ግን እንሂደው በግራችን ፈጢራ ለሁለታችንም አይመከርም። ለምን እኛ ዘባጅቦች ስለሆን፣ እዛም ቢደግን የምንበላው እንትን ነው፣ ፕሮሰን ነው። ግን እንድትንቀሳቀስ እንዴ ብዬ ነው። ዘፈን ላይ ነን እየዘፈን ነው አቤት ሙቀቱ ሙቀቱ ሙቀት አይደለም በነገራችን ላይ ከትላንትናው እዳ ዜና አክባር የሚነበብበት አለ አይደለ ቃናት ሰኡድያ እሱ ላይ በአረበኛ እንደዚህ በመስመር ሚጽሁት አሉ አይደለም እዛ ላይ ምን አነበብኩ መሰላችሁ እስከ ሚመጣው ሐሙስ ድረስ መካ መዲና ሪያድ በጣም ኃይለኛ ሙቀት እንዳለ ትንሽ ቀን ትንሽ ያኔ የጅዳ ይሻላል ሲሉ ሰምቼ ነበርና ና ትላንትና ጓደኞች ኡምራ ሄደው በቃ ለመጀመሪያ ጊዜ ለረጅም ዓመት የኖሩ ሴቶች ለመጀመሪያ ጊዜ እንደዛ አይነት ነገር ያጋጠመናሉ እና አንዷ እንደውም ከንፈሯ ሁሉ አብጦ ፈንድቷል። ፊታቸው የተጠበሰ ሁሉ አለና ሙቀቱ በጣም ጨምሯል። እንግዲህ ውጭ ለሚሰሩት ወንድሞቻችን አላህ ይሁናቸው። እኛ ቤትን ቁጭ ብለን ይሞቀናል። ምንድን ነው እሱ ዝም ባረፈችባት

አንዳንዶቹ እኮ ሰራተኛዋ መስላችኋል። ሁኝ እና ስቀርጫት ምናምን ለምን ትቀርጫታለሽ ይሉኛል። ሰለይቲ ፈጅር እንዲህ እንዲ ሰለይቲ ፈጅር ቀጥ ብላ የምትሄድበትን ቦታ ኮ ታውቀዋለች አሁን ቀጥ ብላ አንድ ቦታ ነው የምትሄደው ቀኝ ግራ ብትሏት አትሄድም አሁን የምትሄደው መክበዝ ነው መክበዝ ሂዳ አንድ ትንሽዬ ኬክ አለች። እሷን ትገዛለች። በቃ ዋሌኩም ሰላም ረህመቱላህ አባባ ያውቁናል ማለት ነው። የድሮ ሰፈራችን አሉ ብዬ እዚህ ቤት እኮ እዚህ ማራ እኮ አምስት አመት ኑረናል። ትዘከሪ ዘከሪ አይሽና ካምሳ ስኒን የመኪናው ድምፅ እንደት እንደሚያደርግ ባላትም አያም ሀቢ ማይ ዳር ዳር አትጅ፣ የእኔ ውድ ልጅ። ዛሬ ቀኑ ማን ነው ግን? ጁማአ ነው ዛሬ። ጁማአ ነው መሰለኝ። እንደው ቀንም ጠፋብን እኮ እናንተ። ዝሮ ዝሮ ዳቦ ቤት አይዘጋም።

እስኪ ቆይ መሻገሪያችን ደርሷል። እኔን ትጎትተኛለች ወይስ ብቻዋን ነው የምትሻገረው? መኪና ውስጥ ትገባለች። አያችሁ፣ ለእኮበዋል መኪና እንደሚገጫት አታቅም። አያችሁ፣ ዘላ ገባችብኝ መኪና ውስጥ ወላሂ፣ ዘላ መኪና ውስጥ ገባችብኝ። ዛህ ለመሆኑ ነው እንጂ እችል ተበልታብኝ ነበር ዛሬ ማለት ነው። ወይኔ ጉዴ መኪና እንደሚገጫ አታቅም። በቃ መኪና እንደሚገጭ አበደን አታቅም። ዝም ብላ ብቻ መግባት ነው የምታውቀው። ያለ ከፍተሽ ግቢ አስደነገጠችኝ። ለሆ